አረበኛ ትርጉም በአማረኛ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? የነዩ ዩቲብ ቤተሰቦች ዛሬ በክፍል አንድ መቶ አራት ተገናኝተናል። ነዩ ዩቲብን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን የቆዩ። ዛሬ የምንጀምረው ከዚህ ነው። ዛሬ ደግሞ የምንማማረው የኩሽና ውስጥ ኩሽና መጣ ወይም ኪችን ውስጥ የሚሰሩ ስራዎች ስለእነሱ ነው የምናወራበት። በጥቂቱ ሚለህ ማለት ጨው ማለት ጨው እሁጥ እሁጥ

ኩዳራት፣ ኩዳራት አትክልቶች ምሳሌ ድንች፣ ሽንኩርት፣ ካሮት፣ ኩከምበር እነዚህ የኩዳራት ይባላሉ። እኛ አትክልቶች ነው የምንለው። አትክልቶች ደግሞ በሌላ ፈዋካ ነው የሚባለው። ቱፋህ፣ ሙዝ፣ ብርቱካን አፕል፣ ሌሎች ነገሮች እዚህ ፋካ ነው የሚባሉት። ይሄኛው ግን ኩዳራት፣ ድንች፣ ሽንኩርት፣ ካሮት እነዚህን የመሰሉ የሚበሰሉ ምግቦች ማለት ነው። ኩዳራት የሚበሰሉ አትክልቶች። ገጠዑ ልክተፈው፣ ገጠዑ ልክተፋው

በትልልቁ ክተፊው፣ ገጠይ ሰቂር ሰቂር በትንንሹ ክተፊው፣ በሰል ሽንኩርት በሰል ሽንኩርት ገሽሪ በሰል ገሽሪ በሰል ሽንኩርት ላጭ ገሽሪ በሰል ሽንኩርት ላጭ አፍሮሚ በሰል አፍሮሚ በሰል ሽንኩርት ስጪ አፍሮሚ በሰል ሽንኩርት ፍጪ አስሉጊ አስሉጊ ቀቂ አስሉጊ ቀቂ መኮሮና መኮሮና መኮረኒ መኮሮና መኮሮኒ አስሉጊ መኮሮና አስሉጊ መኮሮና

ወይም አግሊ በጣጥስ የሚላሉ አግሊም እግሊም ሁለቱንም መጠቀም ይችላለን። አግሊም ጥበሽ ነው፣ እግሊም ጥበሽ ነው። እግሊ በጣጥስ ድንች ጥበሽ። አስሉጊ በጣጥስ አስሉጊ በጣጥስ ድንች ቀቂ የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጁ ዩቲዩቡን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። ያው የኩሽና ነገሮችን ስሪልን የሚል ኮሜንት አይቻለሁ። አሁንም ያላችሁን ኮሜንት ላይ ጻፉልኝ፣ አስተያየታችሁን አነባለሁ። ክተፊው ጥበፊው በቃ ኩሽና ውስጥ ኪችን ወይም መጥባ ውስጥ የሚሰሩ ነገሮች ስለነሱ በደንብ ስሪልን ባላችሁት መሰረት ዛሬ በትንሹ አሰርቻለሁ። በሚቀጥሉት ፓርቶችም ስለ ኩሽና እቃዎችና አሰራራቸው ስማቸውን ስለነሱ ነሱ እሰራላችኋለሁ። አብራችሁኝ ስለቆያችሁ ስለ ቆያችሁ አመሰግናለሁ።